እንግዲህ በአዲስ ቪዲዮ መጥቼ ተመለሽላችኋለሁ። ሩታዬ ወደ ቤተሰቧ ተቀላቅላለች፣ ወደ ቤተሰቧ ገብታለች። በትልቅ ደስታ ተቀብሏታል። እንግዲህ ሩታዬ እናት በር ከፍቷላት፣ በር ከፍቶላት ማለት ነው። እንግዲህ እስከ ዛሬ ድረስ ወደ ቤተሰቦች ያልተቀላቀልኩም፣ አልሄድኩም፣ አልመጣሁም፣ እመጣለሁ እያልኳቸው ነበር፣ አልሄድኩኝም ነበር፣ ዛሬ ግን እየሄድኩ ነው ብላ ነው እንግዲህ ሄደች። በደስታ አቀፈቻት ሳመቻት፣ እናቷ ማለት ነው። አባትየውን ቪዲዮ ላይ ታችሁ ከሆነ ብዙ ነገር መልእክት እንትን እያሉ ነው እየመከሯት ነው። ትዳር አልጋ ባልጋ የሆነም ትዳር ብዙ ነገር ችግር አለው ብዙ ጥሩ ነገር እንዳለው ደግሞ መጥፎ ነገር አለው ብዙ ነገር አለው ግዴታ ትዕግስት ያስፈልጋል እያሉ እንግዲህ ሩታዬን እየመከሯት ነው እየነገሯት ነው። እናትየው በጣም አዝና ነው ያለችው ማለት ነው። ሁኔታችሁን ስትናገራቸው ሁኔታውን ስትል ነው እንግዲህ እየመከሯት ያሉት አባትየው ማለት ነው። ሩታዬ አይዞሽ፣ እንኳን ደስ ያለሽ፣ እንኳን ለእናትሽ ለአባትሽ ተቀላቀልሽ፣ እንኳን አበቃሽ እንበላት። ደስ የሚል ነው። ነፍሰ ጡር ስትሆን ወደ እናቷ ስትጠጋ እናት ትንከባከባለች፣ በተለይ መውለጃዋ ሰዓት አካባቢ ስትወልድም እናቷ ጋር ብትሆን በጣም ነው ደስ የሚለው ማለት ነው። እናት በተለይ የመጀመሪያ ወሊድ ከእናት ቤት ነው የሚያምረው ማለት ነው። ያው እንግዲህ ወደ እናት ሄዳለች፣ ግን የሩታዬስ ወር ነብሰ ጡር ወር ስንት እንደሆነች ብቻ አላውቅም። ደርሶ ሆነ አልደረሰም ሆነ ብቻ አላውቅም። ተመለሶ ሆነ ወደ አዲስ አበባ ወዲያው ተወልድ እዛው ተወልድ የሆነ አላውቅም ብቻ፣ ግን ደስ ይላል። ደስታቸው ደስ ይላል። እንግዲህ እንኳን በሰላም ወደ አገርሽ ተመለሽ እንበላት። እንግዲህ ሩታዬ ጎበዝ፣ የእኛ ጎበዝ ማለት ነው።